ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንደምን ቆይታችኋል? ከተወዳጁ ብስራት የዩቲዩብ ገጽ ወደ እናንተ የሚደርሱትን መረጃዎች ልናጋራችሁ ሚሊዮን ሙሴና ቅድስት ደጀኔ ከመላው ዝግጅት ክፍሉ ባልደረቦቻችን ጋር በመሆን ተገኝተናል እናንተ ማብራችሁን በመቆየት እንድትከታተሉን ከወዲሁ ነው የምንቀብዘው ዛሬም እንደወትረው የሀገር ውስጥና አለም አቀፋዊ ጉዳዮችን እንገራችኋለን አስቀድመን ደግሞ የሀገር ውስጥ ጉዳዮችን እንገራችሁም በቅድሚያም በአለም አቀፍ ደረጃ በየአመቱ አንድ መቶ ሀምሳ ሚሊዮን ሴቶች ወሲባዊ ጥቃት ይደርስባቸዋል በኢትዮጵያ በተለያዩ አካባቢዎች ሴት ልጅ ከወንድ ቤተሰብ በሚመጣ ሀብት ማለትም ከብት እንዲሁም ወርቅ እንደየአካባቢው የመቀየር ስርአት መኖሩ ተነግሯል የሴት ልጅ ላይ የሚደርስ ጾታዊ ጥቃት የሰብአዊ መብት ጥሰት ከመሆኑም በላይ በኢትዮጵያ በሚሊዮን የሚቆጠሩ ሴቶች ወደ ተለያዩ ችግሮች የሚከት ጤናን የሚጎዳና ስር የሰደደ ችግር መሆኑም ተገልጸዋል። በተለያዩ አካባቢዎች የሴት ልጅ ጥቃት ከባህል አኳያ የሚደርስ ሲሆን ከእነዚህ መካከል የልጅነት ጋብቻ፣ የሴት ልጅ ግርዛት በተለያዩ አካባቢዎች የሚዘወተሩና እንደ ባህል የሚታዩ ልማዶች መሆናቸውም ጠቁመዋል። በተለያዩ አካባቢዎች ሴት ልጅ ከወንድ ቤተሰብ በሚመጣ ሀብት ማለትም ከብት እንዲሁም ወርቅ እንደየ አካባቢው የመቀየር ስርዓት መኖሩም ተነግረዋል። በዚህ ሚስት ለማግኘት የሚበቃ ከብት የሌላቸው የወንድ ቤተሰቦች አንዳንድ አካባቢዎች ትዳር ለማግኘት በመቸገራቸው ወደ ሌላ አካባቢዎች እንደሚሰደዱ በፕላን ኢትዮጵያ የኮሚኒኬሽን ክፍል ኃላፊ የሆኑት ዶክተር ምስክር ጌታሁ ለብስራት ሬዲዮ ተናግረዋል። በኢትዮጵያ ያለዕድሜ ጋብቻ፣ ጾታዊ ክሉነት እንዲሁም በትዳር ውስጥ በኢኮኖሚ የሚደርሱ ጫናዎችና ጥቃቶች ትኩረት ሊሰጣቸው የሚገቡ ጉዳዮችም ናቸው ተብሏል። በዓለም ላይ ከሶስት ሴቶች አንዷ በህይወት ዘመኗም አካላዊ ወይም ለስነ ልቦናዊ ንቦናዊ የሆነ ጾታዊ ጥቃትም ትጋለጣለች። በአፍሪካ ከስምንት ሴቶች መካከል አንዷም ከአስራ አምስት ዓመት በታች እያለች እንደምትዳር ተገልጿል። በ2016 የወጣው መረጃም እንደሚያሳየው ከሆነ በአፍሪካ 25 በመቶ የሚሆኑ ሴቶች አካላዊ ጥቃት የሚደርስባቸው ሲሆን 36 በመቶ የሚሆኑት ደግሞ ስነ ልቦናዊ ጥቃት ይደርስባቸዋል። በዓለም አቀፍ ደረጃ በየዓመቱ 150 ሚሊዮን ሴቶች ወሲባዊ ጥቃት፣ 200 ሚሊዮን የሴት ልጅ ግርዛት እንዲሁም 700 ሚሊዮን ያለዕድሜ ጋብቻ ይፈጸምባቸዋል። በተጨማሪም በየቀኑ 137 ሴቶች በቅርባቸው ሰው ወይም በትዳር አጋራቸው ህይወታቸው እንደሚያልፍም ተነግረዋል። በኢትዮጵያ የሚፈጸሙ ጥቃቶች ሴቶች ለሚመለከቱ አካል ሪፖርት ስለማይደረግና ሴቶቹም ሲደፈሩ በግዴታ እንዲያገቡ የሚደረጉበት ሁኔታም ሰፊ መሆኑና በተለያዩ ምክንያቶች የተረጋገጠ መረጃ ማግኘት እንዳይቻል እንቅፋት መሆኑን በፕላን ኢትዮጵያ የኮሚኒኬሽን ክፍል ኃላፊ የሆኑት ዶክተር ምስክር ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። የእናቴን ድርሻ የጫት መሬት ሊሰጠኝ ፍቃደኛ አይደለም በማለት አባቱን በስለት ወግቶ የገደለው ግለሰብ በእስራት ተቀጣ። በምስራቅ ሐረርጌ ዞን ግራዋ ወረዳ ጉሮ አካባቢ ተወልዶ ያደገው ኢብራሂም ሀሰን ለቤተሰቡ ብቸኛ ልጅ ቢሆንም ወላጅ እናቱ በልጅነቱ ሕይወታቸው አልፎ አባቱ ሌላ ትዳር መስርተው አክስቱ ጋር እንዳደገ ተገልጿል። ወጣቱ ጎጆ መውጫ የእናቴን ድርሻ የጫት መሬት ይሰጠኝ ብሎ አባቱን ይጠይቃል። በአካባቢው አንድ ትዳር ሊመሰርት ያሰበ ወጣት ለሚያገባት ልጅ የሚቆጥረው ሀብትና ንብረት መሬትን መግለጽ የግድ በመሆኑ ለአባቱ ድርሻዬን የሚል ጥያቄ ያቀርባል። አባትም የተጠየቁትን የጎጆ መውጫ ጥያቄ ለመቀበልም ያንገራግራሉ። በዚህ ጊዜ ኢብራሂም የሰርጉ ጊዜ መድረሱን የሰርጉ ቀን ለጎጆ መውጫ የሚያቀርበው መተዳደሪያ የእናቱ ድርሻ የሆነው የጫት መሬት ነበርና ያንን አባት ለመስጠት ፈቃደኛ አለመሆናቸው ቂም እንዲቋጥር እንዳደረገ ያደረገው በሰጠው ቃል መረጋገጡን የዞኑ ፖሊስ ዋና መምሪያ የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ ለብስራት ሬዲዮ ተናግረዋል። ተከሳሹ መጋቢት 17 ቀን 2017 ዓ ምት ከሌሊቱ 11 ሰዓት ተኩል ላይ የአባቱን ግቢ በር ከፍተው በመግባት አባቱን በተኙበት የተለያዩ ሰውነት ክፍሎቻቸው በያዘው ስለታ መጥረቢያ በመምታት በህይወታቸው እንዲያልፍ ማድረጉ ተገልጿል። የአባት መኝታ ለብቻ በተሰራ ቤት በመሆኑም ጠዋት የመነሳት ልምድ የነበራቸው አባት በዚህ ዕለት አርፍደው መዋላቸው ያጠራጥራቸው ቤተሰቦች ወደ መኝታ ቤታቸው ሲደርሱ የሚ የተገኙበት ቤት ተከፍቶ አባትም የተለያየ ቦታ ተመትቶ ህይወታቸው ማለፉን ሲያዩ የድረስልልኝ ጩኸት በማሰማት የአካባቢው ሰው እንዲሰበሰብ ያደርጋሉ። ፖሊስም ከአካባቢው ሰው በደረሰው መረጃ በስፍራው በመገኘት አስክሬኑን በማንሳት ለምርመራ ወደ ሆስፒታል ልኳል። ፖሊስ ከአካባቢ ሰዎችና ቤተሰብ የተለያዩ መረጃዎችን በማሰባሰብ ተጠርጣሪውን ኢብራሂም በቁጥጥር ስር ለመዋልም ክትትል ይጀምራል። በዚህም ከአራት ቀን በኋላ ተፈላጊው ኢብራሂም በሶማሌ በኩል ከሀገር ሊወጣ ሲል በቁጥጥር ስር ውሎ የድርጊቱን አፈጻጸምና ምክንያት በመናገርም ለፖሊስ ቃሉን ይሰጣል። ፖሊስ አስፈላጊውን የምርመራ ሂደት አጠናቆ የምርመራ መዝገቡንም ለአቃቤ ህግ ይልካል። አቃቤ ህግም በከባድ ሰው መግደል ወንጀል ክስ ይመሰርታል። የተመሰረተውን ክስ ሲከታተል የቆየው የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤት ሰሞኑን በዋለው ችሎት ተከሳሽ ኢብራሂም ሀሰን ሰውን ለመግደል አስቦ አቅዶ ተዘጋጅቶ ወላጅ አባቱን ድምጽ በሌለው ስለታማ መሳሪያ መግደሉ ሙሉ በሙሉ በማስረጃ በመረጋገጡ ተከሳሹ ጨካኝ አደገኛና ኑረኛ በመሆኑ በ20 ዓመት እስራት እንዲቀጣ የተወሰነበት መሆኑን ምክትል ኢንስፔክተር ካስያ አበበ ጨምረው ለብስራት ሬዲዮ ተናግሯል ስትል ይላል ኤደን ሽመልስ ዘግባለች። ወደ ባህር ማዶ ጉዳዮቻችን አልፈናል። የተከበራችሁ ተመልካቾቻችን ኢራንና እስራኤል የተመለከተን ጉዳይ እናስቀድም። ኢራን በከፍተኛ ደረጃ የበለጸገውን ዩራኒየም የምታከማችበትን ቦታ በተመለከተ የምናውቀው የለም ሲል የአቶሚክ ኤነርጂ ኤጀንሲ አስታወቀ። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጥበቃ ምክትል ዋና ዳይሬክተር የእስራኤልን ጥቃት ተከትሎ በኢራን የኒውክሌር መርሐ ግብር ውስጥ ነገሮች የት እንዳሉ በትክክል አናውቅም ብለዋል። ኦሊሆይን እስራኤል በትሄራን የኒክሌር አቅም ላይ ከፍተኛ ጉዳት አድርሳ ሊሆን እንደሚችልም ተናግረዋል። በና ታንዝ የሚገኘው ተቋም ለመመለስ ቢያንስ ዓመታትን ይወስዳል ሲሉም ተደምጠዋል። እኔ እንደማስበው ከእነዚህ የቦምብ ጥቃቶች በኋላ በጣም መጥፎ ቅርጽ ላይ ነው። ነገር ግን ቁልፉ ጥያቄ ይቀራል፣ የሚሉት ሄኖን ኢራን በከፍተኛ ደረጃ የበለጸገውን ዩራኒየም ከ400 ኪሎ ግራም በላይ የምታከማችበትን ቦታ በተመለከተ የምናውቀው ነገር የለም ብለዋል። ሚስጢራዊ ጣቢያ ካላቸውና የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የማያውቀው በሚስጥር የጦር መሳሪያ ደረጃ ዩራኒየም የማበልጸግ ከቻሉ በእጃችን ላይ ትልቅ ችግር ችግር አለብን። ሲሉም ተደምጠዋል በሌላ በኩል በእስራኤልና በኢራን መካከል ያለውን ግጭት የማስቆም ስልጣን በአብዛኛው ከዶናልድ ትራምፕ ጋር ነው ሲሉ ለሁለት የእስራኤል ጠቅላይ ሚኒስትሮች ምክር የሰጡት የቀድሞ ዲፕሎማት አሎን ፒንካስ ተናግረዋል። ትራምፕ በሰላም ስምምነት ለመደራደር በሚያስችል ሁኔታ ላይ ናቸው ሲሉም ፒንካስ ለኒውስዴይ አለም አቀፍ አገልግሎት ገልጸዋል። ፕሬዚደንቱ በድርድር ላይ የተመሰረተ ሰላምን ለመቀበል የሚያስችል ሁኔታን ለተሄራን ሊያቀርቡም ይችላሉ። ነገር ግን ኢራን ደካማ የመደራደር ቦታ ላይ በመሆኑ ትግሉን እንድትቀጥል እና በእስራኤል ላይ የበለጠ ጉዳት ለማድረስ ማበረታቻ ነው በማለት በአንጻሩ ፕሬዚደንት ትራምፕ ስልኩን አንስተው ኔታንያሁ በቃ ይህን ለመጨረስ 24 ሰዓት አለ ሊላቸውም ይችላሉም ሲሉ ተደምጠዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ እንዳሉትም የኢራን ፓርላማ የኒክለር መከላከል ስምምነት ለመተው ህግ ለማውጣት እየሰራ ነው ብለዋል። ሆኖም ግን ቴህራን ጅምላ ጨራሽ የጦር መሳሪያዎችን ማምረት እንደምትቃወም ገልጸዋል። የኤሮያን ቻቆ ጥር በ1968 የተፈረመውና በ1970 ላይ የዋለው 194 አባላት ያለው ያሉት ስምምነቱ ከዩናይት ስቴትስ፣ ሩሲያ፣ ቻይና፣ ብሪታንያና ፈረንሳይ ውጭ ያሉ ፈራሚዎች የኒውክሌር ጦር መሳሪያ እንዳይገዙ ከልክሏል። በምላሹ በተባበሩት መንግስታት የሚመራው ሰላማዊ የኒውክሌር ፕሮግራሞችን በሀይል ማመንጨት እንዲቀጥሉ ይፈቅዳል። አሁን ደግሞ ተመልካቾቻችን ለሰዓት ወደ ያዝነ መጨረሻ መረጃችን ነው የምናሳልፋችሁ። እስራኤል ኢራንን ስታጠቃ በጋዛ እንደሚገኙት የመጠለያ ድንኳን መስለዋት ነበር ሲል አንድ ዓለም አቀፍ ተቋም አስታወቀም። የኩዊንስ ስቴት ክራፍት ተጠያቂነት ኢንስቲትዩት ስራ አስፈጻሚ ምክትል ፕሬዚዳንት ሪታ ፓርሲ በኢራን ጥቃቶች የሚያደርሰው ጉዳት እየጨመረ በመምጣቱ እስራኤል የሚፈሩ ሚሳኤል መከላከያ ስርዓቶች ስንጥቅ እያሳዩ እንደሆነ ግልጽ ነው ብለዋል። ፓርሲ ለአልጀዚራ እንደተናገሩት የተከሰተ የሚመስለው ኢራናውያን የእስራኤልን የአየር መከላከያ ስርዓቶችን አዋርደዋል እናም በጥቂት ሚሳኤሎች የብዙ ሚሳኤሎችን ውጤት እያገኙ ነው ብለዋል። የቪዲዮ ማስረጃዎች የዴቪድ ወንጭፍ የአይረን ዶም እና የአሜሪካ መከላከያ ስርዓቶች ውጤታማ አለመሆንን ያሳያልን ብለዋል። በአጠቃላይ እስራኤላውያን በግልጽ የተሳሳተ ስሌት ሰርተዋል። ይህ ቀላል እንደሚሆን አስቦ ነበር። ምልክ አሁን ለአንድ አመት ተኩል ያህል ስደተኞችን በድንኳን ውስጥ በጋዛ ላይ በቦምብ ከማፈንዳት ጋር ተመሳሳይም አድርገውት ነበር። ይልቁንስ ሁነተኛ ፍልሚያ እያገኙ ነው። እናም ጥያቄ የእስራኤል መንግስትን ስሌት ምን ያህል ቀይሮታል የሚለው ነው ሲሉም ተደምጠዋል። ፐርሲ እስካሁን ድረስ እስራኤል ያደረገችው ብቸኛው እርምጃ ዩናይትድ ስቴትስ ወደ ጦርነቱ እንድትገባ መጠየቅ ነው፣ ነገር ግን አሜሪካ እንደዛ ለማድረግ ምንም አይነት ምልክት አላሳየችም ብለዋል። በእስራኤል የአሜሪካ አምባሳደር እንደተናገሩትም የቴላቪቭ ኤምባሲ ቅርንጫፍ ከኢራን በተፈጸመበት ጥቃት መጠነኛ ጉዳት ደርሶበታል። ማይክ ካክቢ በኤክስ ላይ እንዳሰፈሩት ቆንስላ ጽፈት ቤቱ በቴልቪቭ በሚገኘው ህንጻ አቅራቢያ በኢራን ሚሳይል በመመታቱ ተቆድተዋል። በኢየሩሳሌም የሚገኘ ዋና የአሜሪካ ኤምባሲ ተዘግቶ ይቆያል ብለዋል። በጥቃቱ ግን የአሜሪካ ሰራተኛ አልተጎዳምም ተብለዋል። በእስራኤልና በኢራን መካከል ግጭት ከጀመረ ወዲህ በእስራኤል ወገን 24 ሰዎች ሲገደሉ በመቶዎች የሚቆጠሩ ቆስለዋል። በኢራን ደግሞ 224 ሰዎችም ተገድለዋል። የቴሄራን ነዋሪዎች ደህንነትን ፍለጋ ዋና ከተማዋን ለመሸሽም እየመከሩ መሆኑም ተሰምቷል። እስራኤል አንድ ሶስተኛውን የኢራን ሚሳኤል ማስወንጨፊያ ማውደሟንም ተናግራለች። የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችንም አውድማለች ይህም ኢራን ካላት አጠቃላይ ቁጥር አንድ ሶስተኛውን የሚያክለውን ሲሆን የመጀመሪያው ጥቃቱ ባለፈው ሳምንት መገባደጃ ላይም ደርሷል። የአየር ኃይል ውድ ምሽት ብቻ ከበላይ ወድሟል። እስራኤል በማዕከላዊ ኢራን ኢስፋሃን ውስጥ ወደ አንድ መቶ የሚጠጉ ወታደራዊ ዒላማዎች ላይ ያነጣጠረ ጥቃት በማድረስም ሀምሳ የሚጠጉ ተዋጊ ጄቶች፣ የሚሳይል ማከማቻ ስፍራዎችን፣ ማስወንጨፊያዎችንና የማዘዣ ማዕከሎችን መትተዋል። ኢራን ሁልጊዜ የኒውክሌር መርሃ ግብሯ ሰላማዊ ነው ስትልም እስራኤል ግን ይህንን ውድቅ ታደርጋለች። የተከበራችሁ ተመልካቾቻችን ከተወዳጁ ብስራት የዩትዩብ ገጽ ወደናንተ ሲደርሱ የነበሩት መረጃዎች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። ሚሊዮን ሙሴና ቅድስ ደጀኔ ከመላሁ የዝግጅት ክፍሉ ባልደረቦቻችን ጋር በመሆን አብረናችሁ ቆይታ ስናደርግ ነበር። ሌሎች የብስራት የዩትዩብ ገጽ መሰናዶዎች እንድትከታተሉ እየጋበዘን እዚህ ጋር እንሰናበታለን። ሰላም